ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን ዘሪቱ በመጽሐፉ ላይ ከብዙ ወንዶች ጋር ተኝቻለሁ ስትል አስፍራለች ተብሏል። ከተለያዩ ሰዎች ጋር ልክ ያልሆነ የፍቅር ግንኙነት ውስጥ ገብቼ ነበር። ቀደም ሲል በድንግልና ያገባሁትን ባለቤቴን ገላ አሳልፎ መስጠት መቼም ይገጥመኛል ብዬ አስቤ ያላውቅም ነበር ትላለች። እናቷ ፍርት ብላ አለግር ሽሙራል ማን የለቀቀበት ነው? ይሄን ቪዲዮ እራሷ ናት የለቀቀችው። አንተ ላይፍ ላይ ነህ። ለኔ ያለህን ፍቅር መናገር አትፈልግም እንዳልክለት አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት

ጥላት እባክሽ ደቂቃ ጨምሪልኝ፣ በማርያም እነዚህን በፎጥም በፎጥ ጭራሽ ኤአይም ተሰርቶለታል። ደቂቃ ጨምሪልኝ፣ በማርያም እነዚህን በፎጥም በፎጥ ወጥቷል የሚባል ነገር እየሰማን ነው ያለ ነው። እኛና ቦምባሳ ላይ ያላችሁ ልጆች ክትትላችሁን እንድታጠናክሩ እንዳያምን ወደ አይሮፕ እንዳይገባ ምኑን ቀና ትለዋለች? አራዳ ልጅ እንደዚህ፣ የተዘጋ የካፌ ዣንጥላ መስለኝ ምንድን ነው የነውን። ፉንቲ ደግሞ ከድሮ ሚስቱ ጋር የነበረ በጣም የድብቅ ቪዲዮ ወጣበት የሚባል ነገር እየሰማን ያለ ነው። ሰሞኑን ደግሞ ማነው የለቀቀበት ነው ይሄን ቪዲዮ? እራሷ ናት የለቀቀችው። የሆነ ቪዲዮ አይቼ ነበር። በቃ ሰው አዲስ ሕይወት ሲጀምር እንዴት እንደዚህ ታደርጋለች? ምናምን ሲል መጀመሪያ ንገርኛል። በስልክና በአካል ብቻ ነው አንተ ላይፍ ላይ ለእኔ ያለን ፍቅር መናገር አፈልጋል አ ከልሽ ከባድ የፍቅር ነገር እንደምታስቡት እንደሚሳት አላፈቅርም ብዬ ነው እዚህ ጉድ ውስጥ

ሐሙስ ሳይሆን አርብ ወይ ቅዳሜ ይሄን ላጋችሁ ነው የቀባሁት። አክቹዋሊ ወደ ቦታ ቤት አላችሁ ፖስት አደረገው ምናምን፣ እሷ አመት ፖስት ያደረገች ማለት ነው ተናግራ ነበረ። ይህን ምንድን ነው አልገባኝም። ሄሎ ባባ፣ ሰላም ነው? ጓደኞችን እኮ ቤት አምጥቻቸው አሳውቅ ብዬ ነው ድንገት ቤት ከመጣት ማለት ነው። ኬና፣ ምንድነው የላክልኝ እንዴ? ምንድን ናቸው? ሊገርም ነው። ፊታቸውን ሸፍ ነው ጋንግስተር ናቸው። ለምንድን ነው ኖ ኖ። ስማ ና አይነት ሰዎች ምን ያልፈልግም። ምን አይነት ባህሪ ነው እንደዚህ። ሰው ሰው ውስጥ ነው የሚመስሉት። አረባት ባስቸ ከዚህ ቤት ውስጥ ባይ ጋንግስተር አይደሉም እንዴ? እንዶም ከኔ ጋር እኮ ነው ግራጁዌት ያደርጉት እኮ ኮሌጅ አረ ጥሩ ልጆች ናቸው። ፌስ ማስክ ምናምን ያደርጉት እኮ ለቪዲዮ ነው እንጂ እን አረ ምንም አይደለም። ይህ ኤአይ ግን በስማን በቃ ለትልቅ ሰው አይነ አረ የራስ ጉዳይ ዝም በል እንዴ ምንድ ነው ግራጁዌት ያደረገ እንደዚህ ፊት ሸፋፍኖ ነው ነው እንደ ሰው ቤት የሚመጣው? አስወጣልኝ፣ አልፈልግም። አስወጣልኝ። እንደዚህ አይነት ቀልድ አይመቸኝም። ምን ያካስክላሉ ደግሞ ምን ያካክላሉ። ዘምል ዝምበል አዲስ አበባ ዩኒቨርሲቲ እንግዲህ ከተማሪዎቹ ጋር ግብ ግብ ውስጥ ገብቷል። ጸጉርያችሁን ተቆረጡ አትቆረጡ እያለ ሩጫ ውስጥ ከሽማግሌ ተማሪዎች ጋር እንግዲህ ይሄ በጣም ያሳዘነል የሰው ልጅ እንዴት ነው በፀጉር የሚለካው ጭንቅላቱ እያለ ከፀጉሩ በታች ባለው እንጂ በፀጉሩ ሊለካ ይገባዋል ብዬ አላምንም እኔ እናንተ የትኛው ትውልድ የእናንተ ትውልድ እንደዚህ ፀጉራችሁን አጎፍራችሁ አይደል እንዴ ስንት ሪቮሉሽን ያስነሳችሁት እናንተ እንደው ፀጉራችሁን የሪቮሉሽን መገለጫ አርጋችሁ ተጠቅማችሁበት ሪቮሉሽን ያስነሳችሁበት ያጌጣችሁበት አይደል ለምንድን ነው ለኛ ትውልድ ጊዜ ሲሆን የዱርዬ የሚሆነው የትኛው የዓለም ምሁር ነው? እነዚህ ውስጥ መጥያቾ ምሁሮች እንዳለ የዓለም ምሁሮች ኢትዮጵያን ጨምሮ እነ ፕሮፌሰር መስፍንም ጨምሮ ጸጉሩ ማንም ሰው ኖርማል አልነበረም አለው ካላችሁ፣ የትኛውም የኢትዮጵያ ነገስታት ሆኑ መሪዎች ይሁን እንደዚህ ጸጉራቸው እንደምታያቸው ናቸው። እንደውም ጸጉር ለወንድ ልጅ ግሬስ ነው፣ ማንነት ነው። ያቸው ናቸው። ያንተ ፉቱ ታዲያ ነገስታት ነህ? ምን ነበርክ እንዴ? እዚህ ጋር ምን ያደርጋል? እንደውም ጸጉር ለወንድ ልጅ ግሬስ ነው፣ ማንነት ነው፣ ክብር ነው እንጂ ዱርዬ የሚያደርገው የሚያሳጣው ነገር አይደለም። በፀጉሩ የሰው ልጅ ኤክስፕረስ እንደውም ዩኒቨርሲቲ ሲገቡ እነሱ ራሳቸው ማንነታቸው በፀጉራቸው ውስጥ የሚገልጹበት ከተቃራኒ ፆታ ጋር የሚሞዳሞዱበት፣ የሚያምሩበት፣ የሚያጌጡበት ነው። ለነገ ትዳር የሚጠቅማቸው ማለት ነው። ይሄ የሰው ማንነት የመገደብና የማጠር ነገር ነው። ይሄ እስር ቤት አይደለም፣ ይሄ ወይም ደግሞ የውትድርና ካምፕ አይደለም። ዲሲፕሊን ነው ፕሮፌሽን ምናምን ካላችሁም ደግሞ በግድ አይደለም የሚሆነው፣ በማወያየት በመነጋገር ነው። በጣም ትልቅ ሰዎች ናቸው እነዚህ ልጆች፣ እና በጣም ያሳዝናል እንደዚህ አስተሳሰብ ለእናቶችም ነው ይሄ። ጸጉራችሁን ምናምን ኖርማል ኖርማል ስላደረገ ልጅሽ ጸባይ አይገዛም፣ ጸባይ አይገዛም። እናቴ እውነት ነው። ጸጉሩ ኖርማል ያደረገ ሁሉ ጨዋ አይደለም፣ ያሳደገ ሁሉ ደግሞ ባለጌ አይደለም። እንዴ እንትን የባህሪ መገለጫ ራሱ አይደለም። በቃ የጸጉር ስታይል በቃ እንደ ሙዱ ማድረግ ይችላል። በቃ ይሄን እኮ ያላሳለፈ ወጣት ሆኖ ይሄንን ያላረገ በቃ ወጣት ሲያድ ካረጀ በኋላ ነው የሚያምረው ማለት ነው። በቃ ትምህርት ሲጨርስ እንግዲህ አስቡት እንዴ በቃ ኤሌመንተሪ ላይ ምና መቅረት ያለበት ነገር እኮ ጸጉር መቆረጥ ምናምን የሚባል ነገር እንዲ ጭራሽ ተከትሏችሁ ዩኒቨርሲቲ ሲሄድ ማለት ነው። አስቡት ደግሞ አዲስ አበባ ዩኒቨርሲቲ የማታ የሚማሩ የቀን የሚማሩትኝም ስቲል ትላልቅ ሰዎች አሉ። በቃ እነሱን ካልተቆረጣችሁ እያላችሁን ትስትሉ ማለት ነው። ወጣቶችን ትታችሁ ትላልቅ የሆኑ ሰዎችን እንግዲህ አስቡት። አሬ ከባድ ነው እንዲህ

ሚመሮች እኮ ናቸው። በቃ ነገሮችን የሚያጋግሉት ደግሞ በቃ አዶና የራሱ እንግዲህ በኮመንት ላይ እዚህ ቪዲዮ ኮመንት ላይ መጥቶ ምላሽ ሰጥቷል። እንግዲህ ያጋጥማል እንደዚህ። ያን ነገር ከዚህ ነገር የተረዱት ግን በቃ የአዶና ፋኖች በጣም ከባድ እንደሆኑ ነው። ያው ይህ የሚያሳየው በቃ ልጁ በጣም ቀለል ያለ በቃ ለማንም ሰው ከማንም ሰው ጋር መግባባት የሚችል አይነት ሰው ነው ይመስላል። እንዲ በጣም ሲታይ ነፃነቱ በጣም ነው የሚመቸኝ ቅድም እንዳልኳችሁ በስማ ነጻ የሆነ ሰው ደስ ይላል። ለመግባባት ቀለል ያለ ሰው ነው፣ የሆነ ድብቅ ማንነት የለውም። ነገር አይደለ የማስመሰል ማንነት ያለው አይመስልም ስታዩት፣ ራሱ ፍሪ ነው በቃ። እንደዚህ አይነት ሰው በሁሉም ሰው ዘንድ ይወደዳል ብዬ አስባለሁኝ። የጥበብ ፍቅርና ጥሪ ሲኖር ልክ እንደነ ጳውሎስ ባለው ነገር መስራት እንደሚቻል ማየት እንችላለን። እነዚህ አዳጊዎች የጥበብ ፍቅራቸውን ባላቸው ነገር ባላቸው አጋጣሚ እየተጠቀሙበት ይገኛሉ። ብዙዎች ሙድ ለመያዝ ቢሞክሩም እነሱ ግን የጥበብ ጉዞቸውን፣ የስኬት መንገዳቸውን ሀ ብለው ጀምረዋልና ሊበረታቱ ይገባል። ላለው ይህ ቪዲዮ ለሁሉም እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲሱ ሆናችሁ ፎሎ አድርጉ። መልካም ምስል። እውነት ነው፣ እውነት ነው። እንግዲህ እንደ ሀገር ሙዴ የተያዘበት የጳውሎስ ፊልም በጣም አስገራሚ ነው። እውነት ለመናገር በጣም ነው ቫይራል የወጣው። ስቲል የነሱ ብቻ አይደለም፣ የእነሱን ቮይስ ኦቨር እየተጠቀሙ የሰሩ ሰዎች ራሱ ጠቅላላ ነው ቫይራል እየወጣ ቫይራል እየወጣ ያለ በእነሱ ዙሪያ የሚሰሩ ቪዲዮዎች ሰሞኑን በጣም እየገረመ ነበር። እና በጣም አሁን አሁን ይህ ሙድር ከመያዝ ባለፈ በቃ የምርም ጓግቶ የሚጠብቅ ሰው እየመጣ ነው እየበዛ ነው ያለው። ፓርት ቴን ይለቀቅ እንደዚህ ምናምን እየተባለ አሁን ፓርት ስንት ላይ እንደደረሰው አላውቅም ብቻ

ቬሮኒካ አዳነ ሳይቀር ነው ኮመንት ያደረግችላቸው ሜሉ እንዳለቀው አደራሽን፣ በጣም ነው የሚያስቀው ሰውን በቃ እንዳለ ሙድ እያዘን ያለውና፣ አረ እስከ መቼ ነው የምናስመስለው? እኔ በቃኝ ይላል አንዱ። ጀለስ ገና ሲዝን ዋን እስከ ፓርት ሰቨን ኤይት አይተ ሲዝን ቱ አይተ ነው የምንለያየው፣ ተረጋጋ ይሏል። አይ ዶንት ኢዝ ዌልካም ኢዝ ዱባይ አይ ዌልካም ኢስ ዱባይ። የአራዳ ልጅ ነኝ እንዴ? ያው የአዲስ አበባ ችግር፣ የአራዳ ልጅ የማይታወቅ ቆንጆ። የአራዳ ልጅ ነኝ ምን ታመጣላችሁ ጋይስ። የአራዳ ልጅ ነኝ። አይሻልም አኩቻ ጋ የአራዳ ልጅ ቅልጥ፣ አራዳ ልጅ ነኝ። ይህን ማወቅ አለባችሁ። ቅልጥ የአራዳ ልጅ ነኝ። ቅልጥ ቅልጥ ያበደ፣ በቃ ቅልጥ። እሺ፣ በኢትዮጵያ ሕዝብ እጅግ በጉጉት ሲጠበቅ የነበረው የሜላት እና የማርቆስ ድራማ ሊለቀቅ ጥቂት ሰዓታት ብቻ ቀርተውታል። ማርቆስ ማታ በኦፊሻል ገጹ እንዳሳወቀው ከሆነ ክፍል ዘጠኝ ዛሬ እሁድ ይለቀቃል ማለት ነው። ረላሽ እንደ ሀገር በቃ ሙድ ሚያዝ ተጀመረ። እንደዚህ ሜላት እባክሽ ደቂቃ ጨምሪልኝ በማርያም

ሰው እንደዚህ እንዴት ነው ማስመሰል የሚችለው? ግን ጭራሽ በቲቪ ምናምን አለ አለ አለ አለ አለ አለ ግን የምራቸውን እያዩስ ቢሆን እኛ ኮ ዝም ብለን ነው ሙድ እያዙም እየመሰለን ነው እንጂ የምራቸውንም እያዩ ይሆናል። በደንብ ተመስጠው እንግዲህ እንደዚህ ላት። ባክሽ ደቂቃ ጨምሪልኝ በማርያም ይሄ ነገር ምንድን ነው? እስር ቤት ውስጥ ነው ግን ጆን ዳንኤል ወጥቷል የሚባል ነገር እየሰማን ነው ያለ፣ ነው ምንድን ነው? ጆን ዳንኤል አልሰማማትም። ገሩ እንደ ትልቅ አትምክሩም። ኬንያ ና ቦንባሳ ላይ ያላችሁ ልጆች ክትትላችሁን እንድታጠናክሩ፣ እንዳያመልጥ ወደ ሮፕ እንዳይገባ። የባሳ ችግር ሊፈጥርብን ነው አንድ ነገር ይሄ ሰው አምልጦ ከኬንያ ከሩዋንዳ፣ ከታንዛኒያ አልፎ ከሄዳ አባት ያልወለደኝም፣ አለቃችሁም እናንተ እወርድባችኋለሁ፣ ጠቀጣችኋለሁ። እንዳለቁ ከለቀቃችሁን አለቃችሁም ይለፍና ይሂድ እንታያያታለን። ማነባታችሁ ወክላችሁ እዛ እንደምታደርግላችሁ እንደተቀመጣችሁ ያንን እናያለን። ከዚኛ ልፍስፍስን ተልፈስፍስን ቁጥጥር ስርማወል ሲገባ ነገር ቤት ያለን ተልፈስፍስናል። ህግን በመጠበቅ እናንተ በዲፕሎማሲ ተጠቅማችሁ በአፋጣኝ ሶሎሎ ውስጥ አለን የምትሉት ይህን ሰው ካሳለፋችሁት፣ አባቴ አይምራኝም፣ አልምራችሁ። ሀይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ማጎሄርን አይተናት እንምጣ። እሷ ደነሳኛን ሲውልከተ ነው። እስቲ አይተናት እንምጣ። ምኑን ቀና ትለዋለህ? አራዳ ልጅ እንደዚህ የተዘጋ የካፌ ዣን ጥላ መስለኝ። ላንቻውን ሰፖርት እኮ ነው የሚያስፈልገኝ። ቁምጣ አድርገሻል፣ ሙሉ ሸሚዙን አታረጊው። በጣም ቀፋሚ ከመሆኑ የተነሳ ስትወለድ ማለት ነው ፊትን ሳይሆን እግርን እንደዚህ። ቀጠሮ ያለባት ቅም አልመስለ ሲኖ እየመጣብ ነው እኮ አንዴ ነገር ያለው ብራዘሩ ክፍለ ሀገር ሄዶ ኦሞን ዝነኝ ይለዋል። አንዱም አንጣልኛል አለው ነው። ስነ ዜጋ አስተማሪ መስለኝ እኮ ነው። ከቁመቱ ፊት ይረዝማል። የኢትዮጵያ ስፔሻል ፎርስ በገመድ ወርዶ ዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣቸው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷል የሚያትት ጽሑፍ ተቀምጧል ማለት ነው። እጅግ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። እነዚህ አይነት የግል መሆን ያለባቸው ሚስጥሮች በዚህ መልኩ በአደባባይ ላይ ማሳየት ተገቢ ነው የሚሉ የተለያዩ ሀሳቦች እየተነሱ ይገኛሉ ማለት ነው። እናንተ ምን ታስባላችሁ?

ዘሪቱ ከበደ አነጋጋሪ ሆናለች። የዘሪቱ መጽሐፍ በዛሬው ዕለት በሶሻል ሚዲያ መነጋገሪያ ሆኗል። ዘሪቱ በመጽሐፉ ላይ ከብዙ ወንዶች ጋር ተኝቻለሁ ስትል አስፍራለች ተብሏል። አንዳንዶች ደግሞ የአረዳድ ችግር ነው እንጂ ዘሪቱ ከብዙ ወንዶች ጋር ተኝቻለሁ አላለችም ሲሉ ሞግተዋል። ጽዮን ታምራት የተባለች ግለሰብ በፌስቡክ ገጿ ላይ እንዲህ ብላለች። የዘሪቱ ከበደን መጽሐፍ አንብቤዋለሁ። እርግጥ ዋጋው እንጂ ብዛቱ ያን ያህል አይደለም። ዘሪቱ መጽሐፉ ላይ አሁን የሚዘዋወረውን ከብዙ ወንዶች ጋር ተኝቻለሁ አላለችም። ዘሪቱ እንደውም በድንግልና እንዳገባ ጽፋለች። በግጥ ሴክሹዋሊ ጸባይ እንዳላት በግልጽ አስፍራለች። ከትዳር አጋራው ጋር ጾታዊ ግንኙነት እንጆይ እንደምታደርግም አንስታለች። ይህ ማለት ደግሞ አማርኛም አማርኛ ማንበብ ለሚችል ሰው ከብዙ ወንዶች ጋር ተኝቻለሁ ማለት አይደለም። ከየት አመጣችሁት? ለምንስ አስፈለገ? በተረፈ አንዳንድ ጻርቃን አትመጻደቁ ስትል ታስፍራለች። ከተለያዩ ሰዎች ጋር ልክ ያልሆነ የፍቅር ግንኙነት ውስጥ ገብቼ ነበር። ቀደም ሲል በድንግልና ያገባሁትን ባለቤቴን ገላ አሳልፎ መስጠት መቼም ይገጥመኛል ብዬ አስቤ አላውቅም ነበር ትላለች ተወዳጇ ዘሪቱ ከበደ ከልጅነት እስከ ልጁነት በሚል የግል ሕይወቷን አንበቃኘችበት አዲሱ መጽሐፏ ላይ